ሰላም አለይኩም ወራህመቱላሂ ወበረካቱ። እንደናችሁ ሰላም ናችሁ? ሆይ ከኔ ጋር ሁሉም ሰላም ነው። ሁላችሁንም ሰላም ሰላም ብያለሁ በያላችሁበት ሰላማችሁ ብዝት ይበል። ዛሬ ያው ሁለተኛ ቀኔ ነው ካሜራ ላይ ማለት ነው። የምቀርጸው ደግሞ ያው እንደወጣ ቁጭ ብዬ ነው እሱም ማታ ነው ማለት ነውና፣ ቅንቅል ለመቀረጽ አይመቸኝም ብዙ ጊዜ ያው ምንም አይመችም ማለት ነውእና ለዛም ነው ማታ ማታ አሁን ቢያንስ በዛ ሀገር በእኛ ሀገር ማለት ነው ከሌሊቱ ከሌሊቱ ስንት ሰዓት ልበላችሁ? በጣም በኢትዮጵያ ከሌሊቱ ሰባት ሰዓት ነው። በኢትዮጵያ ማለት ነው። በዚህ ሀገር ግን ሰዓት ናሽ ምናምን እንደዛ ነው የሚሉትና ስለዚህ ሌሊት ነው የምቀርጥላችሁ እሱ ምንድነው? የሆነ ነገር ትዝ ብሎኝ ነው። በመጀመሪያ ሰብስክራይብ አድርጉ። ስለዚህ ሰብስክራይብ አድርጉ ዛሬ ደግሞ ትናንትና መሰለኝ ና ቆንጆ ምሳላ ቅቄላችኋለውኝ፣ የተበላ ማለት ነው። እሱንም እየገባችሁ ላይክ አድርጉልኝ። ሌላው ደግሞ ዛሬ የመጣሁበት ምክንያት አንደኛው እና የመጀመሪያው ብዙ ጊዜ የጥርስ ህመም ለሚያስቸግራችሁ የጥርስ ህመም ለሚያስቸግራችሁ ሰዎች እውነት ለመናገር ማለት ነው እና ጥርሳችሁን በጣም እየታመማችሁ፣ በጣም በጣም እየታመማችሁ ለሚያስቸግራችሁ ሰዎች ዛሬ ቆንጆ የሆነ መፍትሄ እየላችሁ መጥቻለሁ። ቆንጆ የሆነ ማለት ነው። እሱ ምንድን ነው? አሁን ያሳየኋችሁ መግቢያ ላይ በእጅ ይዤው ነበረ። ቢስማር ይባላል። ቢስማር ነው እዚህ ሀገር የምንለው እኛ ማለት ነው። እኔ ኢትዮጵያ ምንድን ነው የሚባለው አላቅም፣ ምን እንደሚባል አላቅም ማለት ነው። እና ቢስማር ነው የሚባለው። ስለዚህ ያንን ቢስማር ተጠቀሙት። እመኑኝ ማለት ነው። እመኑኝ፣ ይሻላችኋል። ቢስማሩን ተጠቀሙት። ስትጠቀሙ ደግሞ ምን ታደርጋላችሁ መሰላችሁ? ሁለቱም ማለት ነው ሁለቱን አኝኩት። አኝካችሁ ማታ፣ በተለይ በተለይ እኔ ያሻለኝን እኔ ጥርሴ በጣም ቆንጆ የሆነ ጥርስ ነበር ያለኝ ራሴ፣ እንትን ለማለት አይደለም እና ለማየት የሚያሳሳ ለመሳቅ፣ ለራሱ የሚያሳሳ ለዛ ነው። ተሸፈንሽው እንዳትሉኝ እኔ አሁን ይሄ እንደዚህ በነገራችን ላይ ይቃም አይደለም ኒቃብ ለብሰሽ ይሄ ቅንድ ብሽ ምናምን ይታያል። እንዳትልኝ ኒቃብ አይደለም የለበስኩት። ነገር ግን በዚህ ባለሁበት እንትን ላይ ተገላልጭ ወይም ፊቴን ሙሉ ለሙሉ አሳይች መስራት አልችልም፣ እና የሚያግዱ ብዙ ነገሮች አሉ። ለዛም ነው ማለት ነው፣ እና ለሌላ ነገር አይደለም ብዙ ጊዜ ለምን እንደዚህ አይነት አሸፋፈል ተተሸፈሽ ሁሉንም ተሸፈኒ ምናምን ልትሆን ትችላላቸው እና ለዛም ብዬ ነው የነገርኳቸው። እና ምን መሰላችሁ ጥርሴ በጣም ቆንጆ የሆነ ጥርስ ነበረኝ እውነት ለመናገር እና ፈንገስ ነገር የሆነ መቡርቡር ነገር ያዘኝ ማለት ነው። በቃ መቡርቡር፣ ድድ መሸሽ፣ የድድ መሸሽ ችግር አጋጠመኝ እና የድድ መሸሽ ችግር አጋጠመኝ ማለት ነው። እና ሲያጋጠመኝ ምን አደረኩኝ? ያው ዝም ብዬ የተለያዩ ነገር ሰዎቹ ሲሉኝ እሱን እየተጠቀምኩኝ። አንዴ የሆነ ሴንሲቲቭ የሚል እንትን አለ የጥርስ መፋቂያ ነገር ማለት ነው። እሱን ፋቂበት ደግሞ ሌላ ብዙ ነገር ነው የሚሉኝ፣ እና እሱን አድርጊበት እያሉ እሱን እሱን ሳደርግ ሳደርግ ያው እንደ አጋጣሚ ሆኖ እየበዛ እየበዛ ሄዴ ማለት ነው። በመጨረሻ የመጨረሻው ድዴ ተበላ፣ የመጨረሻው ጥርሴ ማለት ነው። ከዛ ሲበላ በጣም ነው የሚያመኝ። በጣም አንድ ብቻ ነው የተበላው። በነገራችን ላይ እኔ ሁለት ሶስት የተበላባችሁ ሰው እንዴት እንደሚችሉት አላቅም። እኔ ግን አንድ ነው የተበላው ያውም ስቃይ ነው ስቃይ ማለት ነው እና በጣም ተበላብኝ፣ በጣም አመመኝ። ሲያመኝ ብዙ ጊዜ ለማስወለቅ ሞከርኩኝ እና ሳስበው እኔ እሱ ለማስወለቅ ሳይሆን ያሰብኩት ለማሳጠብ ነበረ ማለት ነው። እና የተበላውን ጥርሴን ለማሳጠብ ማሰብኩኝ ነገር ግን ሊታጠብ አይችልም። ምክንያቱም ይሄኛው እየተበላ ስለሆነ ማለት ነው። እና ይሄኛው እየተበላ ስለሆነ መታጠብ አይችልም። ስለዚህ ግዴታ ምን መሆን ነው ያለበት? በቃ ይሄኛው ወልቆ ነው። ይሄኛውን ካወለቁት ደግሞ ጥርስ ሲወልቅ ያስጠላል፣ ታውቃላችሁ። ብዙዎቻችሁና ጥርሳችሁ የወለቀ ሰዎች ሽማግሌ ነው የምትመስሉት፣ መትመስሉታ ይህን አውቃችሁ እመኑ ማለት ነውና፣ ጥርሳችሁ ጉንጭና ጉንጫችሁ ላይ የወለቀ ሰዎች ምንድነው የምትመስሉት? ሽማግሌ ነው የምትመስሉት። እና ጥርስ በጣም ለሰው ልጅ አስፈላጊ የሆነ ነገር ምንድነው? ጥርስ ነው በጣም ማለት ነው እና ጥርሳችን በጣም ያስፈልገናል። ከምግብ ውጭ ቀርቶ ለውበታችን ማለት ነው እና ምግብ እንዳለ ሆኖ ግን ለውበታችንም በጣም አስፈላጊ የሆነ ነው ማለት ነው ጥርሳችን። ስለዚህ ማስነቀል አልፈለግኩም፣ በጣም እያመመኝ ነበረ። እንደዚሁም ደግሞ እየተድደ እየሸሸ ስለመጣ እሱንም ደግሞ እንትን ማለት አልፈለግኩም ማለት መታጠፍ ፈለኩኝ። ነገር ግን ይሄኛው ካልወለቀ ስለሚሉ ብዙም አይደለም። ግን እኔ ከበፊቱ በጣም ጥርሴን ከመውደድ የተነሳ ምንም አይነት ችግር እንዲደርስበት አልፈልግም፣ ምንም ማለት ነው እና ይህ መጥቆር፣ መበላት፣ መሸሽ ምናምን እሱስ ነገር ለእኔ የሆነ እንትን መስሎ የታየኝ እንቅልፍ ነው የነሳኝ ማለት ነው። ስለዚህ በቃ ነግቶ መሽቶ አየዋለሁ በመስታወት ነግቶ መሽቶ ያሳስበኛል፣ ስለ ጥርሴ ጉዳይ እና ከበፊቱ አንጻር ሳየው ማለት ነው። በመጨረሻ እንደገና የጥርሴ የሚያመኝ ተተካና በጣም አመመኝ፣ በጣም ማለት ነው። ነክቶ መብላት ነው፣ መሽቶ መብላት ነው። እኔ መግብ አልበላበትም፣ እሱ ብቻ ነው የሚበላኝ። እኔ መግብ ታውኩ በሱ በኩል መብላት ማለት ነው። ስለዚህ እሱ ብቻ ነው እኔን እየበላኝ ያለው ማለት ነው። በጣም እየበላኝ እየበላኝ አስቸገረኝና በመጨረሻ እንደገና ምን አደረኩኝ መሰላችሁ ወዶችዬ እንትን አደረኩኝ ይሄ አሁን ያሳያችሁ መግቢያ ላይ በእጄ ይዤው ነበረ ማለት ነው ካሜራ አስቀርጥ ግርፍ እንደሚባለው ቢስማር እዛ ሀገር ቢስማር የምንለው ትናንሽ ነው መግቢያው ላይ ይዤዋለሁ በእጄ ማለት ነውና እሱን ሁለቱን አኝካችሁ ታኙ ሁለቱን አኝካችሁ ታኙ ማለት ነው ከዛም በኋላ በቃ ምንም ነገር የሚፈጠር ነገር የለም። ምንም ነገር አይፈጠርም ማለት ነው። እና ሁለቱን በደንብ አኝካችሁ ተኙ። ጧት ስትነሱ ብሩሽ አድርጉ። ከዛ እንዳለ ሙሉ ለሙሉ ይለቃል ማለት ነው። ይለቃል። እርግጠኛ ነኝ አትታመሙ። እርግጠኛ ነኝ አትታመሙ ማለት ነው። ሁለቱን እየነከሳችሁ ተኙ። አንድ ቀን አይደለም። ሲነሳባችሁ ነክሳችሁ ተኙ። በቃ ሲነሳባችሁ ሁለቱን ነክሳችሁ ተኙ ማለት ነው። በጭራሽ አያማችሁም፣ በጭራሽ ማለት ነው። ይሄንን እኔ ውሸት ከሆነ ኮሜንት መታችሁ ውሸት ነው ዋሽተሻል፣ ተሻል በሉ ማለት ነውና እንድገላገለኝ ገላገለኝ። እኔ አሁን ለምሳሌ ካመመኝ እንኳን በትንሹ ካመመኝ ማለት ነው አንድ ወር ከአስራ አምስት ቀን አልፎኛል፣ ካመመኝ ማለት ነው። በፊት አንዳንዴ ነው እንጂ አንዳንዴ ያልነክስም ነበረ፣ እና ያመኝ ነበረ። ይነሳብኛል፣ እነክሳለሁ፣ አስራ አምስት ቀን ይተወኛል። መልሼ ደግሞ አሁንም አሁንም እንትን ይለኛል ማለት ይነሳብኛል ማለት ነው። ከዛ አሁንም እነክሳለሁ። የሚነሳብኝ ምክንያት ደግሞ ዶናት ከዶናት አልፎ ደግሞ ተርፎ ይሄ ኬክ እንደዚሁ ደሞ ተምር፣ እሱን ስነክስበት ይነሳል፣ አያስችለኝም። በተለይ በተለይ አይስክሪም በቃ፣ በተለይ በተለይ አይስክሪም ሱቅ እጄ አይስክሪም ሳላነሳል በጣም ስለዚህ፣ ያንን ያንን ስበላይ ይነሳል ማለት ነው። እና መልሶ ይነሳል፣ መልሼ ይነክሳለሁ፣ መልሼ ይነሳል። በጣም እንትን አለኝና አሁን መትመቱን ሶስት ቀን ነከስኩበት፣ ምንም አልበላሁበትም። ሶስት ቀን ሁለት ሁለት ነከስኩበት ማለት ነው። አሁን ተተወኝ፣ በቃ እርግፍ አድርጎ ተተወኝ። ግን ተበልቷል፣ በጣም ነው የተበላው። በጣም ማለት ነውና እርግፍ አድርጎ ተተወኝ። ስንት ወር? አንድ ወር ከ15 ቀን እያለፈኝ መሰለኝ፣ ሁለት ወር ሊሆነኝ ነው እንግዲህ። አልሀምድሊላሂ ይሄ ማለት እረፍት ነው። ጥርስንም የሚያቀያቀዋል በነገራችን ላይ ራስ አስይዞ ውቁ ነው የሚያስብለው። ው ራስ አስይዞ ማለት ነው እና በጣም ከባድ ነው። ጥርሳቸውን አንዳንዶች ጥርሳቸውን የሚያስደፍኑም አሉ፣ የተቦረቦረውን የሚያስሞሉ ማለት ነው እና እሱ ደግሞ አይሆንም። ከምሬን ነው የተቦረቦረውን አታስሞሉ። እንግዲህ ሁሉም አንድ ነው ማለት አይደለም፣ ግን እዚህ ጓደኛ ተሞልቷ አሸዋ ነው እየብላቻላቸው አሸዋ በየደቂቃው ነው እየተፈረፈረ የሚወጣው ማለት ነው። በየደቂቃው እየተፈረፈረ ይወጣል፣ ይወጣል። እና ሳታስበው ሁሉ እንግዲህ አስቡት ሆድ ሆዷ ነው እየገባ ያለው ማለት ነው። እና ታዲያ አታዩም? እየተጎረጎረ ነው የምታየው፣ ተጎርጉሮ ነው የምታየው። ተሞልቶ ነበረ፣ ግን እየተጎረጎረ፣ እየተጎረጎረ ነው እያየችው ያለችው ለማለት ያክል ነው። እና ቆንጆ ነው መሞላቱም፣ ብዙም አልሞክርም ነገር ግን ይሄኛው ቢስማሩን እውነት ለመናገር ተጠቀሙት ማለት ነው። ተጠቀሙት። የትኛው ነው ካላችሁ እኔ ቢስማር ሀገራችን ምን እንደሚል አላውቅም፣ ብቻ እዚህ ሀገር ላይ ሩዝ ምናምን ስንሰራ እንጨምርበታለን ማለት ነው። እና ምን እንደሚባል ባላውቅም ተጠቀሙት። አወዳችኋለሁ። ሰብስክራይብ አድርጎኝ፣ አዲስ ነኝ፣ ለካሜራ አዲስ ነኝ፣ እየተለማመርኩኝ ደግሞ በስነ ስርዓቱ በደንብ እሰራላችኋለሁ ማለት ነው። ቻው፣ ደህና ሁኑ።